ሁለቱም ተላክሹ። እህ እህ እህ እህ እህ ሀቢባ፣ ከመቼ ጀምሮ ደሞ አንቺ አደባባይ ሊማልከስ የጀመርሽው መላጣ ምልጥልጥ የተመለጥክ እንዴት ግን የሰው ልጅ ለገንዘብ ሲል በዚህ መጠን ማሰብ ይሳነዋል? ክብሩን ይጥላል፣ ማንነቱን ያዋርዳል። በጣም በጣም እኮ የሚገርም ጊዜ ላይ ነው ያለነው በእውነት። ይሄ ቲክቶክ የሚባል ነገር በዚሁ ከቀጠለ እርግጠኛ ነኝ ለገንዘብ ሲሉ የቤተሰቦቻቸውንም ቤት የራሳቸውንም ቤት ማፍረሳቸው አይቀርም እንዲሁ ከቀጠለ። በጣም ደግሞ ግርም ከሚለይ ነገር ውስጥ አንዳንዶችን በመልካም ስራ ላይ ጥሩ ነገር ሲሰሩ ስናይ እነዚህ ልጆች በሳል ናቸው ጭንቅላት አላቸው ብለን የምናስባቸው ሰዎች ራሱ ገንዘብ ሕሊናቸውን ሲያውር ነው እየተመለከቱ ያለሁት እና ዛሬ የተለያዩ ቪዲዮዎችን አሳያቸዋለሁ። ምናልባት እንዲህ አይነት ቪዲዮዎች ስታዩ ጌም እኮ ነው ሌላ ደግሞ ታካብዳለህ እንዲህ ይሄ እኮ ያለ ነገር ነው ልትሉኝ ትችላላችሁ። ሁሉም ነገር አግባብና ወግ አለው። እንዴት ነው የሰው ልጅ በሚረግጠው ጫማ እንቁላል እንዴት ይጠጣል? ተመልከቱ። ይህም ቪዲዮ ከተተችው አረከተችው ሴት እንኳን እንቁላል በጫማ አረባጠችው አረባጠችው። ወላሂ ለአዚም እሺ ይሄንን አያችሁ አይደለ? አጠገቧ ያለው ልጅ ደግሞ ቀጪው ማለት ነው። ጸጉሯን ታዩታላችሁ አይደለ? በጌም ነው እንግዲህ እንዲህ ላይቭ ላይ የተላጨው ማለት ነው፣ እንደዚህ ያስላጨችው ኧረ ሌላም አሳያችኋለሁ። ከሁሉ በላይ መጨረሻ ላይ የማሳያችሁ ቪዲዮ ደግሞ የበለጠ ያናድዳችኋለሁ። እንዴት የሰው ልጅ በዚህ መጠን ማንነቱን ይረሳል የሚያስብል ቪዲዮ በደንብ አሳያችኋለሁ። እስከ መጨረሻ ተከታተሉ። ከዛ በፊት ግን እስኪ ብዙ ሰዎች እራሱ ሀቢባን በምን አይነት መንገድ ነው የምታውቋት? ለተለያዩ ሰዎች ድምፅ ስትሆን ስትከራከር ምናምን ስታዩ በሳል ሰው ናት ብላችሁ ነው የምታስቡት? ምናልባት አሁን ይህንን ጌም ስለተጫወተች በሳል አደለችም ልትላት ነው ወይ ልትሉኝ ትችላላችሁ። መብሰል ማለት ማወቅ ማለት ራስን መግዛት ነው። ራስን ስሜታዊ አለማድረግ ነው። ለገንዘብ ብላችሁ ክብራችሁን አለመጣለሁ። ለምሳሌ እዚህ ጋ የምታለቅስበት ምክንያት ምን ይመስላችኋል? ተመልከቱት። ምቪዲዮ ምን ሆነሽ ነው የምታለቅሽው ሀቢባ? ከመቼ ጀምሮ ደግሞ አንቺ አደባባይ ማልቀስ የጀመርሽው? አይደለም እንትን አቃጡኝ፣ በጣም ስሜታዊ ሆንኩኝ። ም ሰላም ነኝ። ይሄ ረባህ አረቡ በረዶ፣ በጨው መያዝ ቅጣት ቀጥቶኝ እኔ ሻወር ሰውነት የሚያሳይ ነገር አልቀጣም። እጅና ፊት ግን ኢትሶኬ ብዬው በረዶ በጨው መያዥ አንቺ ለስንት ደቂቃ አስይዝሽ? አቢባ ለሶስት ደቂቃ እና ሶስት ደቂቃ ሳያልቅ መቆጣጠር አልቻልኩም እንጂ ግን የራሴ ዜጋ እኮ ነው እንደዚያ ያደረገኝ። በጣም ያሳዝናል። ሰመንት ላይ ምናሉ የሆነ አበሻ ነው ቅጣት ያሉት ኤርሚ ኤርሚን ተቀቷል አሉ። ቁቁስ ነው ውሃ የቆጠረው

ኒሁምን ያህል ባንዳ እንደሆናችሁ የገዛ ዜጋችሁ ያስማቸውን ጻፈል ያለው ግለሰብ ከሆነ ሄዶ እንደዚህ አይነት ቅጣት ቅጣት። ምን ያህል ባንዳ የአገሩን ዜጋ የሚሸጥ ኢትዮጵያ እ ኢትዮጵያዊ እህቱ ግን ለአንድ አረብ አሳልፎ ሰጥቶ እንደዚህ እንድትቀጣ ማድረግ ጀግንነት አይደለም። ባንዳ ከሃዲ አገሩን ይሸጣል፣ ዜጋውን ይሸጣል። ከሃዲ ይባላል እንደዚህ አይነት ሰው። መቼም እንዲህ የሚያደርግን ሰው ያስባል ወይም ደግሞ በሳለው ልትሉኝ አትችሉ። ለምን እንደዛ እንዳልኳችሁ ልንገራችሁ። እሷ አሁን ያየችው ለገንዘብ ስትል በዚህ መጠን እጇ እስኪ ቆስል ድረስ መግል እስኪይዝ ድረስ፣ ከዛ ደግሞ ምን አለች? እኔ ጠንካራ ነኝ ይሄንንም አልፈዋለሁ አሸንፈዋለሁ አይነት ለራሷ ሞራል እየሰጠች ነው ያለችው። ይሄ ዝም ብሎ ነገር አይደለም። አንዳንዴ እኛ ሳናቀው የምናረጋቸው ነገሮች ህይወታችን ላይ ትልቅ ዋጋ ያስከፍሉናል። ለምሳሌ እጇ ኢንፌክሽን ፈጥሮ በጊዜ ሂደት ምናልባት ጣቶቿንም ሊያስቆርታት ይችላል። ይሄ ነገር በዚህ ቅጽበት ውስጥ በአንዴ እንደዚህ ውሃ ቋጥሮ የቆሰለ ነገር በጊዜ ሂደት ምን ሊፈጠር እንደሚችል አታቁም። ለምሳሌ አንዲት እህታችን ኢቢኤስ ላይ ቀርባ፣ አሁን ደግሞ ቅርብ ጊዜ በማስተራብነት በኩል ወደ አራት ሚሊዮን ብር የተሰበሰበላትን ልጅ ታሪኳን ሰምታችሁታል። እንደ ቀልድ እግሯ ላይ የጀመረ ቁስል ማለት ነው። በልጅነቷ ኖርማል እግሯ ላይ የጀመረ ቁስል በጊዜ ሂደት ቁስሉ ኢንፌክሽን እየሆነ ሲጠረግ ምን ሲል እየባሰ እየባሰ እየመረቀዘ ሄዶ መጨረሻ ላይ ምንድን ነው የሆነችው? እግሯን የተቆረጠው ያ የሆነው ግን እሷ በጌም ምናምን አይደለም እንዲህ አይነት አደጋ የደረሰባት ቁስሉ ግን በጊዜ ሂደት እግር እስከ ማስቆረጥ ነው የደረሰው። እንዲህ አይነት ደግሞ በቅብጠት የምናመጣቸው ችግሮች እጅም ሊያስቆርጡ፣ ጣትም ሊያስቆርጡ ይችላሉ። ይሄንን ሰው እንዴት በዚህ ልክ ይደድባል? ወይም ደግሞ ለገንዘብ ሲል እንደዚህ ይሆናል? ለቃሉ ይቅርታ አርጉልኝ፣ እንደደር ምናምን ስል ምክንያቱም፣ እንዲህ አይነት ነገሮችን ፊት ለፊት ካልተናገርን ሌሎች ልጆች ለገንዘብ ሲሉ እነዚህን አይነት ሰዎች እየተመለከቱ እነሱም ይሄ እንደ ጨዋታ አድርገው እያዩ እነሱን አሪያ ያደርገው፣ ከዚህም የከፋ ሌላ አይነት ችግር ውስጥም ሊወድቁ ይችላሉ። ይሄንን ደግሞ ለምን እንዳልኳችሁ ቀጥ የማሳያችሁ ቪዲዮ ደግሞ የበለጠ በጣም በጣም ጭንቅላታችሁን ሊያሳምማችሁ ይችላል። ምናልባት አንዳንድ ሰዎች ይሄ ምንድን ነው ማካበል ምና ምትሉ የእነሱ ቪዲዮ ልትኖሩ ትችላላችሁ። እኔ ግን አንድና አንድ የምናገረው ሰሚ ይላለ ሁለትም ሶስትም ሰው ማገናዘብ እንዲችል እንዲህ አይነት ነገሮች መበረታታት የሌለባቸው በጣም በጣም ትክክል ያልሆኑና የሰው ልጅ ገንዘብን እንደመጠቀሚያ ወይም የሆነ ነገር ለማገልገያ አድርጎ ማሰብ ነው እንጂ ያለበት። ራሱን የሚያስገዛበት ራሱን የሚያስክድበት ራሱን የሚያንቋሽሽበት ክብሩን የሚያስጠልበት ነገር ሊሆን አይገባም። ገንዘብ መጠቀሚያ እንጂ ክብርን ማስጠያ አይደለም። ይሄንን ነገር ለሁላችሁ ማሰብ አለባችሁ። እንዲህ አይነት አመለካከት ካለባችሁና እንደነዚህ አይነት ሰዎችን ዝም ብላችሁ የምታልፉ ከሆነ ወይም ብዙ ተመልካች ስላላቸው ነገ እነሱ የሆነ ነገር ይሉኛል ብላችሁ ይሉኝታ የሚይዛችሁ ከሆነ ይሄ ልክ አይደለም። እኔ ለእንደነዚህ አይነት ሰዎች ይሉኝታ አይዘኝም። ጥሩ የሰሩ ጊዜ ጥሩ ናቸው ላለሁ። ለምሳሌ ሀቢባ ጥሩ የሰራሽ ጊዜ ለሰዎች ድምጽ በምትሆን ጊዜ የተለያዩ ቪዲዮዎች ሰርች ላታሉ። ልክ አሁን ቀጥዬ የማሳያችሁ ዜድም ድም ብትሆን የሆነ ጊዜ ላይ ስታለቅስ ለመህች ልጅ ታስለቅሷታላችሁ ብዬ አውቃለሁ። እንደገና ደግሞ ወንዳ ወንድ የነበረችበትን ስታይል ወደ ሴትነት ስትቀይርም። አፕሪሼት አድርጌ እንዲህ አምርባታል አድንቋት። ወደ ራሷ ማንነት እንድትመለስ እንዲህ እንዲህ አይነት ነገሮችን ማድነቅ መልካም ነው። ምክንያቱም እቺ ልጅ ስትፈጠር ሴት ሆና ነው የተፈጠረችው። ያልተፈጠረችበትን ማንነት እንድትይዝ ወደ ወንዳ ወንድነት ስትሄድ ግን አፕሪሼት ማድረግ ትክክል አይደለም። ምክንያቱም እኔ ለምሳሌ ወንድ ነኝ፣ ሴት መሆን አልችልም። ሴት ደግሞ ወንድን መሆን አትችልም። ስለዚህ አንድ ሰው ወዳልተፈጠረበት ወይም ደግሞ ፈጣሪ ወዳልፈቀደለት ወንድ አድርጎ እስከፈጠረው ድረስ ወደ ሴት ለመሆን የሚሞክር ከሆነ ያ ሰው ትክክል ወይም ደግሞ ልክ ያልሆነ ነገር አለበት ማለት ነው። ሴት ሆና ወንድ ለመምሰል የምትሞክር ከሆነ ትክክል ያልሆነችበት ወይም የጎደላት ነገር አለ፣ በራስ ያለመተማመን። ምክንያቱም ሴትነት በራሱ ውበት ነው፣ ወንድነት በራሱ ውበት ነው። ስለዚህ ትክክል ያልሆነውም ትክክል አይደለም ማለት መልመድ አለብን። ዝም ብለን እኛ የማናረገውን ሌሎች ሰዎች ሲያረጉ ዋው፣ ያምርብሻል፣ በዚሁ ቀጥ እያላችሁ ሰውን ግን ገደል የምትቀጡ ሰዎች ጥንቃቄ ልታደርጉ ይገባል። አሁን ወደ ዋናው ቪዲዮ ሊድ ምን እንዳደረገች ተመልከቱ። እቤት ውስጥ ያለውን ቴሌቪዥን ለቅጣት ብላ አውርዳ ነው የፈጠፈጠችው። ይሄው ተመልከቱ

ምንድን ነው አየሽው ከስከ አንስተሽ መሬት ላይ እኔ ቆንጆ ጀምረሽ አልጨርሽም አንቺ አክሌው ነው ይታያል ቁጭ ብላ አንስተሽ ጉልበት አጥሽ ነው መሬት ላይ

አሁን እኔ እንዲህ ያለውን ነገር ጌም ነው ብትሉኝ በጭራሽ ልቀበለው አልችልም። ለምን እንደማልቀበለው ልንገራችሁ። የሆነ ከሀብታም ቤተሰብ የተወለድን ወይም የሰለጠን ሀገር ላይ የኖርን የገንዘብ ችግር የሌለብን የኢኮኖሚ ችግር የሌለብን ሰው ብንሆን ያምርብናል። ሌላም ነገር ብናረግ አይደለም ቴሌቪዥን፣ ሌላም ነገር ብንሰባብር ያምርብናል። ግን ሰው ሀገር የወጣንበትን ነገር ልናስተውል ይገባል። በዚህ መጠን መጨማለቅ በራሱ ፈጣሪ ያልተገባ ነገር ይሰጠናል። ምክንያቱም ከልክ ያለፈ ጥጋብ ነው ይሄ። ለምን እንደዚህ ያልኳችሁ መሰላችሁ? ይህቺ ልጅ አሁን ያለችበት ሀገር ላይ ከሆነ ከዓመት ከምናምን በፊት ወይም ከወራቶች በፊት ምን ስትል ሰምቻታለሁ መሰላችሁ? ያለውበት ሀገር ላይ በህገ ወጥ ነው ምሰራው፣ ኢቃማ ነው ወይም ደግሞ ይሄ የመኖሪያ ፈቃድ የሚባለው ነገር የለም፣ እሱን እንኳን ማሰሪያ ገንዘብ የለኝም ስትል የነበረች ልጅ ናት። ለቀጣይ ህይወቷ ስቴብል ሆና ህጋዊ ሆና ከዛሬ ነገ ፖሊሶች ያዙኝ ሳትል ሳትሳቀቅ የምትኖርበትን ነገር ሳታስተካክል፣ እዚህ ጋር ግን ቴሌቪዥን ትሰብራለች። ታዲያ ይሄ ቅብጠት አይደለም? ይሄ ራስን ማዋረድ አይደለም? ይሄ በጣም በጣም ነው የሚያሳዝነው። በዚህ አጋጣሚ እንግዲህ እንደዚህ አይነት ነገር ስናገር ሌሎች ሰዎች ቅር እንዳይላችሁ፣ እኔ ከነዚህ ሰዎች ጋር የግል ጸብም ሆነ የግል ግንኙነት የለኝም። ማቃቸው እንደ ማንኛውም ሰው በሶሻል ሚዲያ ነው። ጥሩ በሚሰሩ ሰዓት እንዳልኳችሁ ጥሩ ሰሩ ላለው፣ ትክክል ያልሆነ ነገር ደግሞ ሳይ፣ ማንም ይሁን ማንም እኔ በበኩሌ አላልፍም። ምክንያቱም ይህንን ቪዲዮ ሌሎች ሰዎች በጨዋታ መልክ አይተውት ከነበረ የኔን ቪዲዮ ደግሞ ሲመለከቱ ሌሎች እንደኔ የሚቃወሙ ሰዎች ካሉ አሀ እኛም እንዲህ ብናደርግ እንዲህ ልንወቀስ እንችላለን የሚል አመለካከት ይፈጥርባቸዋል። ሁሉም ሰው ግን እንደዚህ አይነት ነገር ሲያይ ዝም የሚል ከሆነ ሌላው ታዳጊው አካል፣ እነሱን የሚያየው አካል ትክክል ይመስለውና እንግዲህ ቤት ውስጥም ቤተሰብ የገዛውን ቴሌቪዥን መስበር ይጀምራል። ለጌም ብሎ፣ ለገንዘብ ብሎ ይህን ከሰበርኩ በኋላ በጌም ከማገኘው ገንዘብ መልሼ የገዛዋለሁ አይነት ሀሳብ ሊፈጠር ይችላል። አንድ ነገር ገንዘብ ስላላችሁ ብቻ የምትገዙት ወይም ደግሞ ተኳለሁ ብላችሁ የምታደርጉት ነገር አይደለም። ይሄ የስነ ስርዓት ጉድለት ነው፣ የክብር ጉዳይ ነው። የቤተሰባችሁን ቴሌቪዥን ብትሰብሩት እና ጌም ነው ምናምን ብትሉ ቤተሰብ እንደ ጌም አያውም። ወይም ጎረቤት ምን አይነት ልጅ ነው ያሳደጋችሁት? እንዴት አይነት ነውረኛ ነው ኬት ያመጣው ነገር ነው። እንዲያ ያለ ነገር ባህላችን ነው ወይ? እዛ የውጭዎቹን ሴጣናዊ ነገር እየተመለከታችሁ እኛም ሀገር አስገባችሁ የሚል ተቃውሞ ያስነሳል እንጂ አያስጨበጭብም። ስለዚህ እንዲህ አይነት ድርጊቶችን ሌሎቻችሁም ስታዩ ማለፍ የለባችሁም። የተሰማችሁን ሀሳብ ያለ ፍርሃት ልታወግዘዋቸው ይገባል። ይህንም ቪዲዮ ለብዙ ሰው ሼር አድርጉት። እናንተም ሀሳባችሁን በኮሜንት ላይ ደግፋችሁ ሳይሆን ተቃውሟችሁ መጻፍ አለባችሁ። ምክንያቱም ይሄ በፍፁም ለሚበረታታም የሚደገፍም አይነት ነገር ስላልሆነ ልትቃወሙ ይገባል። እኔ በበኩሌ በጣም በጣም አዝኛለሁ። ሲታዩ ትልቅ የሚመስሉ ነገር ግን በአስተሳሰብ ግን እንደ ሕፃን የሚያስቡና ለገንዘብ ብለው የሚሞቱ ሰዎችን ግን እኔ በበኩሌ በፍጹም ላበረታታም አልችልም። እንዲህ አይነት ነገሮችንም አልቀበልም። የእናንተንም ሀሳብ አስተያየት ከሰርሳፉልኝ። የናንተው ሄላ ነበርኩ።